እውነተኛ ፍቅር ብዙ ጊዜ የማይታይ ነው። በፀጥታ መስዋዕትነት፣ በለስላሳ ንክኪዎችና ምንም ሳይጠይቁ በሚደረግ ትዕግስት ውስጥ ተደብቋል። ዛሬ ወደ አንድ ራስ ወዳድ ልጅና ራስ ወዳድ ያልሆነች አያቱ ታሪክ እንገባለን። ፊልሙ መጀመሪያ ላይ አንዲት እናትና ልጇን እናያለን። ልጁ ወደ አያቱ ቤት እየሄደ ነው። ስሙ ሳንግ ይባላል። እርሱ ከልጅነቱ ጀምሮ ያደገው በኮሪያ ሲኦል ውስጥ ነው። የአያቱ ቤት በጣም ራቅ ባለ አካባቢ ነው። እዚያ ለመድረስ ብዙ አውቶቡሶችና ባቡሮችን መቀየር አለባቸው። ሳንግ አያቱን ከዚህ በፊት አይቷት አያውቅም። ይህ ከከተማ ወደ ገጠራማ አካባቢና በዚያ አይነት ሩቅና የተገለለ መንደር ለሚሄድ የመጀመሪያው ጊዜ ነው። ሳንግ በአውቶቡስ ውስጥ ያሉት እናቱ ትቆጣለች እና በእናቱ ጥረት ወደ አያቱ ቤት ትወስደዋለች። ሳንግ የቤቱን የተበላሸው ሁኔታ ሲመለከት፣ አይኖቹ በእንባ ይሞላሉ። ይህ በእንዲህ እንዳለ እናቱ ከአያቱ ጋር ትነጋገራለች። እና እርሷ አንድ ጊዜ በከተማ ውስጥ ንግድ እንደነበራት እንረዳለን ያ ንግድ ከሽፏል እና አሁን ስራ መፈለግ አለባት። የሳንግ አባት ከረጅም ጊዜ በፊት ትሏቸዋል። ስለዚህ ነው ሳንግን ከአያቱ ቤትታ ወደ ከተማው የምትመለሰው። በተጨማሪም በብዙ አመታት ልትጠይቃቸው ባለመቻሏ ከእናቷ ይቅርታ ትጠይቃለች። በመቀጠል የሳንግን አያት እናያለን። እርሷ ድምፅ የሌላት ሴት ነች። መስማት ትችላለች፣ ነገር ግን በቃላት መመለስ አትችልም። የሳንግ እናት ያደርጋል። ምንም ማካፈል አይፈልግም። የሳንግ እናት ስራ ስታገኝ ሳንግን እንደምትወስደው ለአያቱ ትናገራለች እና ከዚያ በኋላ ወደ ከተማው ትሄዳለች። እናቱ ከሄደች በኋላ የሳንግ አያት ልጁን ለመያዝ ትሞክራለች። ነገር ግን ሳንግ ይርቃልና እንዲያውም ይረግማታል። ይህ የሚያሳየው በከተማው አካባቢ ያደገው ሳንግ ምን ያህል የሞራል ውድቀት እንዳጋጠመው ነው። ሳንግ በተቻለው መንገድ ሁሉ እናቱን ማስጨነቁን ይቀጥላል። በሌላ በኩል አያትየው ለልጅ ልጇ ለመንከባከብ የተቻላትን ሁሉ ታደርጋለች፣ እንዲያውም የራሷን ምግብ ትሰጣለች። ነገር ግን ሳንግ ይጠላዋል። ሳንግ በጣም እብሪተኛ ነው። በመንደር ውስጥ ቹል የተባለ ሌላ ልጅ ሊጠይቀው ይመጣል። ቹል የሳንግን መጫወቻዎች ለመንካት ሲሞክር ሳንግ ወደ እርሱ ይሳብና ማካፈል እንደማይፈልግ ግልጽ ያደርጋል። ሳንግ በተጨማሪም በቪዲዮ ጌም ውስጥ የተያዘ ሲሆን ቀኑን ሙሉ ሲጫወት ያሳልፋል። አንድ ቀን የጨዋታ መሳሪያ ባትሪ ያልቃል እና አዲስ ለመግዛት ለአያቱ ገንዘብ ይጠይቃል። ግን ይህች አሮጊት ሴት እንዴት ገንዘብ ሊኖራት ይችላል? አሮጊቷም ገንዘብ እንደሌላት ለማስረዳት ባዶ ኪሶቿን ለሳንግ ታሳያለች። ሆኖም ያደገው ሳንግ አጥብቆ ይጠይቅና ገንዘብ ከአያቱ ይጠይቃል። እሷ ይቅርታ ለማለት እጇን ደረቷ ላይ ታደርጋለች፣ ግን ሳንግ አይረዳውም። ገንዘብ ባለመገኘቷ ተናዶ ሳንግ አያቱን ይገፋል። እሷ ምንም አትመልስም። ወደ ውስጥ ገብቶ ገንዘብ ፍለጋ ቤቱን ያመሰቃቅላል። ግን ምንም አያገኝም። እንዲያውም የአያቱን ተወዳጅ ሳህኖች ለልጁ ያተለጣፊ በጣም ውድ ስለሆነ የአያቱን የሚደሙ እግሮች እንኳን አያስተውልም ለጨዋታው ባትሪ ገንዘብ ማግኘት ባለመቻሉ ሳንግ በአያቱ ፀጉር ላይ የነበረውን ብቸኛ የፀጉር ማሻዥያ ሰረቀ። ሊሸጠውና ለጨዋታው አዲስ ባትሪ ለመግዛት አቅዶ ወደ ገበያ ይወስደዋል። በየቦታውም ከፈለገ ስጠፋበት አንድ አዛውንት አግኝተው በብስክሌታቸው ወደ መንደሩ እንዲመለስ ይረዱታል። ሳንግ በመጨረሻ ወደ ቤት ሲመለስ አያቱ እሱን ለመፈለግ ሩቅ መንገድ እየተጓዙ መሆኑን ያያል። ሳንጊ ፀጉር ማሳጅዋን ስለሰረቀ በዚህ ጊዜ ትቆጣኛለች ብሎ ያስባል። ግን እሷ ምንም አትናገርም! እሱን ለመፈለግ ስትመጣ ፀጉሯን ለማሰር የቆየ ማንኪያ ተጠቅማ ነበር። ሳንክ ከእርሷ ጋር ወደ ቤት ይመለሳል። ሳንክ ቀስ በቀስ ከገጠሩ አካባቢ ጋር መላመድ ይጀምራል። አያቱ በእጅ ምልክት ምን መብላት እንደሚፈልግ ስትጠይቀው ፒዛ፣ በርገር እና የተጠበሰ ዶሮ እንደሚፈልግ ይነግራታል። ግን እሷ እነዚህን ምግቦች አንዳቸውንም አታውቃቸውም። ሳንግ ለማስረዳት ከቦርሳ የምግብ ዝርዝር ካርድ ያሳያታል። እሷ የምትረዳው ዶሮ ብቻ እንደሆነ ነው። አሮጊቷ አያት ከቤቷ የመጨረሻውን አትክልቶች ወስዳ ወደ ገበያ ትሄዳለች። ለልጅ ልጇ ዶሮ ለመግዛት ቀኑን ሙሉ ጠንክራ ትሰራለች። ቆንጆ አድርጋ ብስላ ለሳንግ ታቀርባለች። ነገር ግን እሱ ፒዛና የተጠበሰ ዶሮ ፈልጌ ነበር ብሎ እያለቀሰ በንዴት ወደ ጎን ይጥለዋል። አያቱ ዶሮውን ለማግኘትና ለማዘጋጀት ምን ያህል ጠንክራ እንደሰራች አይገነዘብም። በዚያች ሌሊት በጣም ሲርበው ዶሮዋን በደስታ ይበላል። ከዚያ ጊዜ ጀምሮ ሳንግ ቀስ በቀስ መለወጥ ይጀምራል። የአያቱ ፍቅር ቀስ በቀስ ከውስጥ ይለውጠዋል። በማግስቱ አያቱ በከፍተኛ ትኩሳት ታመመች። ሳንግ በብርድ ልብስ ይሸፍናትና ይንከባከባታል። በኋላ ወደ ውጭ ሲወጣ ችል የተባለ ልጅ ላም ሲያባረራው ያያል። ቺል ሚያን መጫወቻ ይሰብራል። አሁንም ንቀቱን ሙሉ በሙሉ ማሸነፍ አይችልምና ይቅርታ ለመጠየቅ በጣም ያፍራል። አሁን ሳንግ በየቀኑ የአያቱን አትክልት ለመሸጥ ወደ ከተማ ይሄዳል። እሷም ከሸጠች በኋላ ሳንግን በሚወደው ምግብ ጥሩ ምግብ ቤት ውስጥ ታስተናግዳለች። ከበሉ በኋላ አብሮ በአውቶቡስ ተሳፍረው ወደ ቤት ይመለሳሉ። ሳንግ ብዙ ተለውጧል፣ ነገር ግን ሰዎች በአንድ ቀን ሙሉ በሙሉ አይለወጡም። በአውቶቡስ ውስጥ ሳንግ ሌላ ልጅ ቸኮሌት ሲበላይቶ አያቱን ይጠይቃል። እሷ በሌላኛው ልጅ የተተውን ቸኮሌት መጠቅለያ ወስዳ ለሳንግ ቸኮሌት ለመግዛት በአቅራቢያው ወዳለው ሱቅ ትሄዳለች። እሷም ይዛ ትመለሳለች እና ሳንግ ለመደሰት ከአውቶቡሱ በኋላ ወንበር ላይ ይቀመጣል። ሆኖም አያቱ አትሳፈርም። ሳንግ ካያንና ከሌላ ወንድ ልጅ ጋር አብሮ ነበረ። አያቱ ቦርሳው ልትሰጠው ስትሞክር ሳንግ ወደ ውጪ ይጥለዋል። ከጅምሩ ባያን ምክንያት የሌላኛውን ልጅ ላይ ቅናት ተሰምቶት ነበር እና ይሄን ድብዛዛና ንዴት ፈጥሮበታል። ሳንግና ሌሎች በአውቶቡሱ ወደ መንደሩ ይመለሳሉ። ሳንግ ሲወርድ አያቱን ይጠብቃል። አንዱ አውቶቡስ ከሌላኛው በኋላ ይመጣል ግን እሷ አትመጣም። ከረጅም ጊዜ በኋላ ከሩቁ መንደሩ ቀስ በቀስ የአያቱን የዋጋ የለሽ ፍቅር በጥልቀት መረዳት ይጀምራል። በኪሱ የነበረው ብቸኛ ቸኮሌት ወስዶ በቦርሳ ውስጥ ያስቀምጣል። አብረው ወደ ቤት በመሄድ ይጀምራሉ። በማግስቱ ሳንግ ስለ ላም የተሳሳተ ታሪክ በመናገር ችልን ያስፈራራና ያሮጣል። ነገር ግን ብዙም ሳይቆይ በችል ፊት ይወድቃል። ኩራቱ ይቅርታ እንደጠይቀው ይከለክሏል። እንደ አያቱ እጁን ደሮት ላይ አድርጎ ይሮጣል። ሃያያን ወደ ሳንግ ቤት መጥታ በማግስቱ አብሯት እንዲጫወት ትነግረዋለች። ይህን ሲሰማ ሳንግ በጣም ስለተደሰተ በዚያን ሌሊት መተኛት አልቻለም። በማግስቱ ሳንግ መጫወቻውን በሚያምር ሁኔታ ለማጫወት ይዘጋጃል። ነገር ግን የራሱን የፀጉር አበጣጠር አልወደደውም። አስቂኝ ክስተት ይከሰታል። ፀጉሩን እንድትቆርጥለት አያቱን ይጠይቃል። እሷም ታደርገዋለች። ነገር ግን ሳንግ በኋላ መስታወት ውስጥ ሲያለቅስ ሃያያን መጋፈጥ እንደማይችል ይሰማዋል። በማግስቱ ሳንግ ከመጫወቻ ጋር ወደ ሃያን ቤት ይሄዳል። የተበላሸ ነገር እስኪያይ የጨዋታ መሳሪያዎችን በኪሱ ውስጥ ይደብቃል። በኮረብታው ላይ ቁልቁለት ሲያይ በአሻንጉሊት መኪናው ላይ በቀላሉ ለመንሸራተት ወሰነ። እንደተጠበቀው እጆችና እግሮቹ ይጎድ ብዙም ሳይቆይ ላሟ እውነትም መሆኗንና እሱን እያሳደደች እንደሆነ ይገነዘባል። ራሱን ለማዳን መሬት ላይ ይወድቃል እና ቼል ያድነው ይመጣል። በዚህ ጊዜ ሳን ከልቡ ይጸጸትና ይቅርታ ይጠይቃል። ችል ከዚህ በፊት ይቅርታ ጠይቀሃል፣ ለምን እንደገና ሲል ይመልሳል። ሳንግ ለመጀመሪያ ጊዜ አያቱ እጇን ደረቷ ላይ ስታደርግ በትክክል ይቅርታ ማለት እንደሆነ ይረዳል። ሳንግ መጫወቱን አቁሞ ወደ ቤት መሄድ ይጀምራል። በድንገት የጨዋታ መሳሪያው ትዝ ይለውና ርቀት በእግሯ እየተጓዘች አያቱን ያያል። ሳንግ የበለጠ ያለቅሳል እና እሷ በቀስታ እንባውን ታብሳለች። ትንሽ ቆይቶ አያቱ ለሳንግ ደብዳቤ ትሰጣለች። የእናቱ ደብዳቤ በቤት ውስጥ አዲስ ስራ አግኝታለች። ሳንግ አያቱን ሁለት አረፍተ ነገሮችን እንዴት እንደሚጻፍ ለማስተማር ይሞክራል። በጣም ታመም ያለሁና በጣም ናፍቀኛል። ግን እሷ ማድረግ አልቻለችም። ሳንግ ለመጀመሪያ ጊዜ አያቴ ብሎ ይጠራታል። ከታመምሽ ነጭ ወረቀት ላኪልኝ፣ የትም ብሆን እንደ ታመምሽ እረዳለሁ፣ በፍጥነት ወደ አንቺ እመጣለሁ ይላታል። ሳንግ ይቺ አቅመቢስ አሮጊት አያት ከነገ ጀምሮ እንዴት ትችላለች ብሎ በማሰብ ማልቀስ ይጀምራል። ብቻዋን አትክልት ለመሸጥ ወደ ከተማ እንዴት ትሄዳለች? ሳንግ ሲያለቅስ አይታ አሮጊቷ አያትም እንቧን ታፈሳለች። ስትተኛ ሳንግ ብዙ መርፊዎችን በመኝታ ልብሷ ውስጥ ይሰካል። ያለ እርሱ ለመጠቀም ለእሱ አስቸጋሪ ነበረ። በማግስቱ ሳንግን ለመመለስ እናቱ መጥታለች። አያቱም ደህናውን ለማለት ወደ አውቶቡስ ማቆሚያ ትመጣለች። አውቶቡሱን ይጠብቃሉ። የሳንግ እናት ለአያት የምትለው ነገር አለ ብላ ትጠይቀዋለች። ሳንግ ምንም አይልም፣ በጸጥታ ከጎኗ ይቆማል። ከትግል ይሮጥና እንደ አያቱ እጁን ደረቱ ላይ አድርጎ በጸጥታ ይቅርታ ያሳያል። አውቶቡስ ወደ ከተማው ይቀጥላል እና ሮጊቷ ሴት ብቻዋን ወደ ቤት ረጅም የእግር ጉዞዋን ትጀምራለች። እዚህ ያልተጠናቀቀ ታሪክ በኋላ በሳንክና በአያቱ ላይ ምን እንደሚሆን አናውቅም። ፊልሙ የሚያበቃው እዚህ ላይ ነው። ይህ ታሪክ ልቦን ነክቶ ከሆነ ላይክ፣ ሼርና እና ሰብስክራይብ ማድረግ አይርሱ። እንደዚህ አይነት ልብ የሚነኩ ፊልሞችን ማየትና መከታተል ከፈለጉ ፊልም ስታርን ይከታተሉ። እናመሰግናለን።